ሰላም የምወዳችሁ ውድ ተከታታዮቼ ፎሎሮቼ ሁላችሁም እንዴት ናችሁ? ዛሬ ደስ በሚል ዜና ነው የመጣሁት። ስለዚህ ኢትዮ ቴሌኮም ለእናንተ ለእኔ ተከታዮች ጊቫዌዮችን ልኮላችኋል ማለት ነው። የተለያዩ አይነት እዚህ ጋ እንደሰሙት ድምፁን በትልቅ ካርቶን የተለያዩ አይነት ጊቫዌዮቹን ልኮላችኋል። ስለዚህ በቀጣይ በምናዘጋጃቸው ቻሌንጆች ለብዙዎቻችሁ ለመድረስ እንሞክራለን። በዚህ አጋጣሚ ጊቫዌዮችን ለላኩልን ኢትዮ ቴሌኮም ላይ ላሉ አመራሮች ምስጋና አቅርቡልኝ በእናንተ ስም ወይዘሮ ፍሬዮትን ጨምሮ እነ ጌች፣ ሄኖክ፣ መሳይ ሁላችሁንም ከልብ አመሰግናለሁ በፎሎሮች ስም ማለት ነው። የተወሰኑ ዕቃዎችን ከፈት እያደረግን ማየት እንችላለን። ስለዚህ ይሄኛው ምንድን ነው? ስለዚህ ይሄኛው ስፒከር ይመስለኛል። ኦኬ፣ ስልክ ማስቀመጫም አለው እዚህ ጋር ፓወሮ ማድረግ እንችላለን። ስለዚህ ይበራል። ኦኬ። ስለዚህ የዚህ አይነት እቃዎችም ሁለት፣ ሶስት፣ አራት በርከት ያሉ ስለሆኑ ይደርሳቸዋል። ቀጣይ ደግሞ አይ ቲንክ ማግ ነገር ነው፣ መጠጫ ነው። እሺ ሁለተኛ አንዳንድ ነገር እየከፈትን ይህም ተመሳሳይ ነው፣ መጠጫ ነው። ከፈት ከፈት እያደረግን እነዚህ ስፒከሮቹ ናቸው። እሺ በቀጣይ ደግሞ ፋንስ የሆነ ኮዳ ነው ይህኛው። እንዳልኳችሁ ኤርፎን ነው። ከፈታ አርገን ቻርጀር ውስጥ ያለው ስለዚህ። እሺ፣ እነዚህ ደግሞ አይ ቲንክ ስልክ ማስቀመጫ ናቸው። እሺ ይታያል ብዬ አስባለሁኝ ጋይስ። እሺ ኮዳዎችን አይተናላልን፣ እነዚህ ኮዳዎችን ብቻው ይህም ሌላ አይነት ኤልፎን ነው። እነዚህ ማጎች ናቸው። ይሄኛው አይቲንግ ማውዝ ፓድ ነገር ሆኖ ዋይርለስ ቻርጀር ያለው ነው። ይሄ ኬብል አለ አብሮት ስለዚህ ዋይርለስ ቻርጀርም አለው አብሮት ማለት ነው። እሺ ሌላ ምን ተልኮላችኋል? ሀያ ሺህ። ስለዚህ ሀያ ሺህ የሆነ ሶላር ያለው መብራትም አለው ይመስለኛል። ቻርጀርም አለው ከፍተን ነገሩ ኦኬ ፓወር ባንክ ነው። እነዚህ ደግሞ ቦርሳዎች ናቸው። ስለዚህ ትንሽም ቦርሳ አለ አብራቸው፣ ትልቅም ቦርሳ አለ። እነዚህንም በጊቫዌ የምንሰጥ ይሆናል ማለት ነው። ቦርሳዎች ናቸው። ስለዚህ ኤርፎን አሳይቻቸዋለሁ። ስለዚህ እነዚህን ጊቫዌዎች በቀጣይ በምናዘጋጃቸው ቻሌንጆች የምሸልማችሁ ይሆናል ማለት ነው። እናንተ አካውንቱን ፎሎ ያላደረጋችሁ ፎሎ እያደረጋችሁ ጠብቁኝ። አመሰግናለሁ። መልካም ጊዜ።